እዚህ ብዙ ነገር አሳልፊያለሁ። የአንድ ሰርፕራይዝ አለ። አይ በቃ ማለት ነው አደረገው። የፍቅር ቤት፣ የርዝቅ ቤት አላህ ያደርገው ማለት ነው

ተቸግሬም ተርቤም ያደርጉባት ቤት እንዲሁም ደግሞ ያው እናትና አባቶች እያሉ ማለት ነው። ያው ችግር ለመቋቋም ሲባል ፋት በህይወታችሁ ብዙ አይነት ፈተና ይገጥማቸዋል። ነገ ለመጠንከር ስል እዚህ ቦታ ውስጥ ብዙ ነገር አሳልፍ ያለው ለተወሰነ ጊዜ መቼም አልጠላትም፣ መቼም አልተዋትም። ችን ቤት የስራ ቦታ ይናት ለተወሰነ ጊዜ ስል እንግዲህ ያው ሙሽራ እንደሆንኩ ታውቃላችሁ። ይህንን ቤት የተሰናበት ነው። ከዛሬ ጀምሮ እዚህ ቤት አላድርም። ዛሬ ቀኑ ሰኞ ነው። ተከበርኑ ለኔ እቤት በቃ ሙሽራ ነህ ብለው እቤት እራሱ እየተቆጠሙ ለምን ነው ቤት ማታደር ነው፣ ቤት እያሉኝ ነው። እንግዲህ ቤተሰቦቼም እዚሁ ናቸው። ነገር ግን ለስራ እያልኩኝ እዚህ ነበር የምኖረው። እቤት እሄዳለሁ አንዳንድ ጊዜ ማለት ነው። በቃ ነው፣ በቃ በቃ ለቆጣጠርና ለወጣ ነው። ለማንኛውም ያ ጀማ አዲሱን ቤት አሳያቸዋለሁ። እሑድ ሰርጌ ነው። ከእሑድ በኋላ እንግዲህ እዛ ሆነን ነው ፕሮግራሙ እንከታተለው። ወዳችኋለሁ። ላይክ እያደርጋችሁ ለብዙዎች ተደራሽ አድርጉት። እያያችሁ ነው እዛ ጋር ያለው ከወተት እዛ ጋር ያለው የፍዋር ነው። ይታጠበው ነው ገና ያስተካክለዋል። እንግዲህ በስተመጨረሻ መጨረሻ አልሐምዱላ ብላ ያው አንዳንድ ቪዲዮ ከሰራሁ ብዬ ነው ያመጣሁት እንጂ መኝታ ቤታችን ይሄን ይመስላል እያያችሁት ነው። ቁምሳጠኔ ያልታጠቡ ልብሶች ብዙ ነው ያሉ። ይሄ ብቻ አይደለም። እና እንደዚህ ዝግጅት ጀምረ ነው በቃ፣ ከዛሬ ጀምሮ እዚህ ነው የምናድረው። ገና እንትን አላልኩትም። እዚህ ጋር ነበር ቦታውን እያያችሁት ነው። ይህ ባዶ ነው። በቃ ለእሷ እንሰጣታለን። ይሄ እሷ ነው። የኔ ከሆነ ላሳያችሁ ብዬ እንዲህ እንዲህ እያደረግን ያው የተወሰነውን ላሳያችሁ ብዬ ነው። ለጀማ አልሐምድሊላህ ረብል ዓለሚን ከዛ ወደዚህ መተናል። በስተመጨረሻ እንግዲህ ለምደዋለሁ ለምደዋለሁ። ለአመታት በጣም ብዙ ነገር እንዳልኳቸው ያየሁበት ቤት ነው ወላሂ አልሐምድሊላህ ረብል ዓለሚን። ለሁሉም ነገር ስጠብቀው እናንተም ስጠብቁት ነበረ። አልሐምድሊላህ ረብል ዓለሚን ኢንሻአላህ። እንግዲህ የሚያምረው ስራ ስትመጣ ነው። ሰዎች በባለፈው በለቀኩት ቤቱን ስንቀባባ ብዙ ሰዎች የጠየቃችሁን ጥያቄ አለ ምንድነው፣ ኮርኒሱን ስንተን ያሰራው ምናምን እያላችሁ ብዙ ጥያቄ ስታነሱ ነበር። ኮርኒሱን እንዴት ብዬ ልንገራችሁ። እኔ ከአንድ ዓመት በፊት ነው ያሰራሁት። ኮርኒሱን ያሰራሁት በካሬ ነው። ኮርኒስ የሚሰራው አሁንም በካሬ ነው። ነገር ግን ዋጋው ያለፈው ዓመትና የዘንድሮ አንድ አይደለም። ስለዚህ ያው ብዙ ልዩነት ባይኖረውም ይጨምራል። በውስጥ አናግኝ ከፈለጋችሁ፣ በሁሉ አካባቢ እንዲሰራላችሁ ከፈለጋችሁ፣ ቀለሙንም፣ ኮርኒሱንም ጅብሰኑ ግድግዳውን ማለት ነው ጠቅላላ ይሰራልኝ ኔ ብለው ጓደኛዬም ጭምር ነው የማምንበት ሰው ነው። ራሱ እዛው ሂዶ ይሰራላችኋል። በወሎ አካባቢ ያላችሁ ግን ብታናግሩኝ የተሻለ ነው እና በተመጣጣኝ ዋጋ ስለሚሰራላችሁ ቆንጆ አድርጎ በፈለጋችሁት ዲዛይን በውስጥ አዋሩኝ። የብዙዎቻችሁ ጥያቄም ስለሆነ ጭምር ነው ያጀማ። እንግዲህ አንድ ሰርፕራይዝ አለኝ ድንገት ያልጠበኩት ሰው መጥቷል። ሰርፕራይዝ አድርጎኛል። ማነው እስኪ በጋራ እንመልከት እላለን አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ደናችሁ ጎድና የተከበራችሁ የአሁኑ ቤተሰው ሰማጭፈኛ ጋር ላካም ነው ዛሬ ወሎ ጨፋ አገኛለሁ ማለት ነው ልጅ አህሙ ጋር ተጠፋፍተናል አይደለ ተጠፋፍተናል በጣም ደስ ይለኛል ቤቱ ፋፋልቦታል ገና ሳትመጣ ባለፈው ጁምአ ለት ማታ ዛሬ ሰኞ ነው ዛሬ እየመጣ ነው እንግዲህ አብረን ባለፈው ብዙ ሰው ስለነበረ ያው አልተመቸውም ነበር። በዛ አጋጣሚ እንኳን ደስ ያለ ማለት ትፈልጋለሁ ብሏል። ኢንሻላህ ከዚህም በኋላ እኔም ጋር ነው ይሞሸራል ምናምን አሁን ዳሁ ተመችቶታል። ከዛም በኋላ ሰርግ ደግሞ በጣም ይመቻል ይሞሸራል። ቀን ቆጠራ የርግጠኛ ነኝ። በቃ ይቆጥር ዘል ማለት ነው አልነጋልኝ እያለሁ ያጀማይህና አልቀቀረ እያለም አሉ በነጋጠል አልነጋያለ ማሻአላህ ማሻአላህ ሌ አሁን የለችም ግባ

ለአድርግበት ማሻ አላህ ማለት ነው። እንግዲህ እሷ መታበሪሆና የፍቅር ቤት የርዝቅ ቤት አላህ ያደርገው ማለት ነው። በጣም ደስ ብሎኛል። እርግ ሁኖ ስትመጣ ምን ነው ማነው ብሎ ጨፋ ይገኛል። በነገራችን ላይ በጣም ቆንጆ ነው።

ነበር እስከ ዛሬ ድረስ። ያው እንግዲህ እንደዚህ ሰቅለነው ስንገርመው ታያላችሁ። እንግዲህ ቤት ቦታ የሚያሻሽጥ ነው፣ ብዙዎቻችሁ ታውቃላችሁ። ከኔ ጋር ብዙ ጊዜ ሰርተናል። በተለይ በኬሚሴ፣ ሀርቡ፣ ደሴ፣ ኮምቦልቻ ነገራቸው ውስጥ ማስታወቂያም ይሆናል። በዛ ወሎ ደሴ፣ ይሄ ሀይቅ፣ ኮምቦልሻ፣ ሀርቡ፣ ሸክላቶች፣ ወሎ ኬሚሴ እነዚህም ደግሞ ጨፋ እያቀረብላችሁ ነበረ። ጨፋ አቅርብ አቅርብ እያላችሁ ትገኛላችሁ። አሁንማ ጨፋ ልገባላችሁ ነው። እዚሁ ልገባ ነው። እያንዳንዱ ቤት ቦታ ሲሆን አፓርታማ የሚባል ነገር የለም ማለት ነው። አቅርብላቸዋለሁ መረጃውን፣ ሁሉ ነገር ካጣራሁ በኋላ ለእናንተ ይሄ ዱብ ነው ብሎ ማለት ነው ታማኝ ወንድማችን ነው። ብዙ አሻሽጧል፣ እንግዲህ አጋዝቷል ማለት ነው። የማይታማ እኔም፣ ሼር ሼር ሳደርግለት ብዙዎቻችሁ አይታችኋል ብዬ አስባለሁ። መልካምነቱ፣ የዋህነቱ ከብዙዎች ጋር እንዲግባባ እና ለብዙዎች ተደራሽ እንዲሆን አድርጎታል። እንግዲህ በጣም በርታ እንሻላ፣ ትልቅ ቦታ ትደርሳለህ፣ ተስፋ አድርጋለሁ። አብረን እናድርጋለን። እንሻላ እወዳለሁ። የዛሬ ጉዳያችን ምስል ነበረ። ወዳችኋለሁ እናንተንም ጭምር። ሰላም አለይኩም